ዩክሬን በአፈሳ ለጦሯ የምታቀርባቸውን አዳዲስ ምልምሎች በቀጥታ ወደ ጦር ሜዳ ወስዳ ልታዋጋ መሆኑ ድንጋጤን ፈጥሯል። የዩክሬን ሰራዊት እየመነመነ መምጣቱም ተነግሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘሌንስኪ ደግሞ መሬታችንን አሳልፈን ለመስጠት ከአሜሪካ ጋር የገባነው ውል የለም ብለዋል። ትራምፕን ሊያስቆጣ የሚችል አስተያየትም ሰጥተዋል። እንዲሁም የብሪታንያ ጦር ሚስጥር ወጥቷል። ከኔቶ ሀገር ብሪታንያ ጦር መሪዎች አንዱ ሀገሪቱ ባለ ኒኩሌር ሰርጓጅ መርከቦችን ይዞ የመዋጋትም የመዝለቅም አቅም የላትም ሲሉ ለተነባቢው ጋዜጣ ጽፈዋል። በጠቅላይ ሚኒስትሩ የተጎበኙት ሩሲያ ላይ ሀገሪቱ የፎከረችባቸው የጦር መሳሪያዎችና መርከቦችም አረፋ ናቸው ተብለዋል። ሌሎች ወታደራዊ መኮንኖችም ጦራችን በሚያሳፍር ደረጃ ተዝረክርኳል እያሉ ነው። ዝርዝሩን እንመለከተዋለን። በሌላ በኩል የአሜሪካ ጀነራሎችን ያስቆጣው የእስራኤል ስለላ መነጋገሪያ ሆኗል። እስራኤል በወዳጇ በፔንታገን እስራኤል በፔንታገን ማዕከል በወዳጇ የአሜሪካ የጦር ጀነራሎች መሃል የተደረጉ የስልክ ልውውጦችን ሳይቀር መስማቷም ታውቋል። ይህ እንደተጠበቀ ሆኖ በየመን የተቀሰቀሰው ውጥረት ሀገሪቱን ዳግም ለሁለት ሊከፍል እንደሚችል ተነግሯል። በተባበሩት አረብ ኤምሬትስ የሚደገፈውና የደቡብ የመን መንግስት ነኝ የሚለው ካውንስል ከሁቴዎች የተረፈችውን ኤደንን እየተቆጣጠረ እንደሚገኝ ተነግሯል። የኤደን ወደብ የነዳጅ ጣቢያና ሌሎችም ቁልፍ መሠረተ ልማቶች በደቡብ የመኑ ቡድን መያዛቸውም ተሰምቷል። የኤደንን መንግሥት ለመደገፍ ጦሯን ያስገባችው ሳውዲ አረቢያም ጦሯን ባየራሱ ወጥታለች ታለሽ ተብሏል። ሳውዲና ኤምሬትስም በሌላ ሜዳ የሚያደርጉትን የእጅ አዙር ፍልሚያ ቀጥለውበታል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሳብስክራይብ፣ ላይክ እና ሼር በማድረግ የተአማኒ፣ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ምንም አይነት ስምምነት የለም አሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካ ጋር ስምምነት አልገባንም ያሉት ደግሞ ዶንባስን በተመለከተ ሲናገሩ ነው። የአሜሪካ ተደራዳሪዎች ሲያገኙን የገባንላቸው ቃል ኪዳን የለም። ዶንባስን እናስረክባለን፣ ጦራችንን ከቀረው የዶንባስ አካባቢ ወደኋላ እናደርጋለን በማለት የገባነው ቃል ኪዳን የለም ብለዋል። ለንደን ተገኝተው ከብሪታንያው ጠቅላይ ሚኒስትር ኪር ስታርመር ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና ከጀርመኑ ቻንስለር ፍሬድሪክ ሜርዝ ጋር የተገናኙት ቮሎድሚር ቮሎዲሚር ዘለንስኪ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ሊያስቆጣ የሚችል ንግግር ተናግረዋል። አሜሪካዎቹ ያላቸው ስሜት የሆነ የሚያመቻምች ነገር አምጥቶ ግጭቱ እንዲቆም ማድረግ ነው። ነገር ግን እኛ ግዛትን በተመለከተ ከፍተኛ ችግር ገጥሞናል። በዚህም ጉዳይ ላይ ምንም አይነት ቃል ኪዳን አልገባንም። ሩሲያ ከተቀረው የዶንባስ አካባቢ ጦራችሁን አስወጡ ትላለች። ይህንን ፈጽሞ አንቀበለውም። ይህ ደግሞ ተፈጥሯዊ ነው። ለዚህም ነው የምንዋጋው በማለት ዜሌንስኪ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባቀረቧቸው የሰላም ነጥቦች ላይ የተለያዩ ማስተካከያዎችን ለማድረግ ግፊት እንዳደረጉ የሚናገሩት ዜሌንስኪ አንዳንድ ጸረ ዩክሬን የሆኑ ድንጋጌዎች ከስምምነቱ እንዲነሱ ስለማድረጋቸውም በኩራት ተናግረዋል። ከዚህ ውስጥ አንደኛው ግዛትን ይመለከታል ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግን ከዚህ ቀደም እንደተናገሩት ሩሲያም ዩክሬንን በሰላም ስምምነቱ ዙሪያ የራሳቸውን ነጥቦች አዋጥተዋል ብለዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ደግሞ ዩክሬን ከተቀረው የዶንባስ ክፍል ወይ በጸባይ ወይ በጉልበት ትወጣለች ብለው ነገሩን ቁርጥ ማድረጋቸው የሚታወስ ነው። በተመሳሳይ ኪየቭ አጣብቂኝ ውስጥ መግባቷን ተከትሎ በአፈሳ የምትሰበስባቸውን ምልምል ወታደሮች በቀጥታ ወደ አውደ ውጊያ ልትወስድ መሆኑ ተሰምቷል። ይህም ድንጋጤን ፈጥሯል። በግዳጅ ላይ ለተሰማሩና ትኩስ ጦርነት ውስጥ ለሚገኙ ብርጌዶች ነው እነዚህ ምልምሎች የሚሰጡት። በእርግጥ ወደ ብርጌዶቹ ከተቀላቀሉ በኋላ መጠነኛና ፈጣን የሆነ ስልጠና እንደሚሰጣቸው ተሰምቷል። ከ37 በሚልቁ የጦር ክፍሎች ተደልድለው በቀጥታ ወደ ስምሪት እንደሚገቡም ተሰምቷል። ይህንን ያረጋገጡት ደግሞ የፕሬዝዳንት ዜሌንስኪ ጽህፈት ቤት ምክትል ኃላፊ የሆኑት ፓቬል ፓሊሳ ናቸው። ፓቬል ፓሊሳ እንደተናገሩት ዜሌንስኪ በሚመሩት ወታደራዊ ካውንስል ይሁኝታ የተሰጠው አዲስ መመሪያ ይፋ ተደርጓል። አዳዲስ ምልምል ወታደሮች በቀጥታ ወደ ብርጌዶች ገብተው በመጠነኛ ስልጠና ወደ ግዳጅ እንዲገቡ ማድረግ ነው። የዜሌንስኪ ጽሕፈት ቤት ሁሉም ተዋጊዎች ፍትሃዊ በሆነ መልኩ ወደ ብርጌዶች ተደልድለው እንዲዋጉ ያደርጋል ሲል አዲሱን መመሪያ በተመለከተ መግለጫ ሰጥቶበታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከሰሞኑ እንደተናገሩት ዩክሬን በመስከረም ወር ብቻ ከ44 ሺህ በላይ ወታደር ሞቶባታል። መተካት የቻለችው ግን ሁለት ሦስተኛ የሚሆነውን ነው። ዩክሬን ይህንን ክፍተት ለመሙላት ነው በየወሩ ያልተቋረጠ የተዋጊ መጠን እንዲኖራት አፍሳ የምታስገባቸውን ምልምሎች በቀጥታ ወደ ብርጌዶች ለማሰማራት የወሰነችው። አንዳንድ የዩክሬን ባለሥልጣናትና የምክር ቤት አባላት ከዚህም በላይ አፈሳ ተደርጎ የዩክሬን ወጣት መዋጋት አለበት እያሉ ይገኛሉ። ሮማን ኮስቴንኮ የተባሉ አንድ የምክር ቤት አባል የማይዋጋ ሰው እዚህ ሀገር መቀመጥ የለበትም ወይ? ወጣቱ ይዋጋ ካልሆነ ሀገር ይልቀቅ ብለዋል። ዩክሬን ከ27 ዓመት ጀምሮ ወታደር ስትመለምል የቆየች ቢሆንም በጦርነቱ ሂደት ከፍተኛ የሆነ የሰራዊት መመናመን ሲያጋጥማት የምልመላ ዕድሜውን ወደ 25 ዝቅ ማድረጓ ይታወቃል። በየመንገዱ ወደ አውቶብስ እየገፈጠሩ በተለያዩ መካከለኛ ሚኒባሶች እየገፈጠሩ የሚመለምሉት የዩክሬን ወታደራዊ መልማዮች በህዝቡ ዘንድ ከፍተኛ በሆነ መልኩ እየተጠሉ እንደሚገኙ ይታወቃል። ለዚህም ይመስላል የኪየቭ መንግስት እባካችሁ ምልመላ በሚደረግበት ሰዓት አትቅረጹ፣ ወደ ማህበራዊ ሚዲያዎችም አታውጡት በሚል ይፋዊ ጥያቄ ለዜጎቹ ያቀረበው። በሌላ በኩል የኔቶዋ ሀገር ብሪታንያ የገዛ ኒኩሌር ሰርጓጆቿን እንኳን ማስተዳደር የማትችል ናቸው አሉ። የቀድሞው የባህር ኃይል አዛዥ ሪር አድሚራል ፊሊፕ ማቲያስ ዘቴሌግራፍ ላይ እንደጻፉት ሀገራቸው ኒኩሌር ሰርጓጆችን በአግባቡ የምታስተዳድርበት ቁመና ላይ አይደለችም። በብሪታንያ የመከላከያ ሚኒስቴር የኒኩሌር ጉዳዮች ፖሊሲ ዳይሬክተር ሆነው ያገለገሉት ፊሊፕ ማቲያስ በሰው ኃይል በአመራር በተለያዩ መንገዶች ብሪታንያ እነዚህን ሰርጓጆች የምታስተዳድርበት አቅም አነስተኛ ነው ብለዋል። ከዚህ ይልቅ በባህር ውስጥ የሚጓዙ ድሮኖችን እና ሌሎች አነስተኛ መርከቦችን በመታጠቅ ራሷን ማዘመን አለባት ብለው ምክርም ሰጥተዋል። 13 ዓመት አጋሜምኖን የተባለ አንድ ሰርጓጅ የጦር መርከብ በቅርቡ ወደ ግዳጅ መሰማራቱ ይታወቃል። ብሪታንያ በመስከረም ወር ላይ ይፋ ያደረገችው ይህ የጦር መርከብ ብዙ ሲወራለት የቆየ ቢሆንም ፊሊፕ ማቲያስ ግን እንዲህ አሉ። አስተውሉ፣ ይህንን መርከብ ለመገንባት 13 ዓመታት ፈጅቶብናል። ይህ ደግሞ በባህር ኃይላችን ታሪክ ታይቶም ተሰምቶም የማያውቅ ነው። እንዲህ አይነት ችግር ውስጥ ነው ያለነው ብለዋል በብሪታንያ ፓርላማ የመከላከያ ጉዳዮች ኮሚቴ ሰብሳቢ በመሆን የኒውክሌር ሰርጓጅ መርከቦቹን የሚከታተሉት ሰው በበኩላቸው ጦራችን እጅግ አደገኛ በሆነ ሁኔታ ተዝረክርኳል፣ ያሳፍራል ሲሉ ተናግረዋል። የጦር አዛዦቹ ዩናይትድ ኪንግደም ከአሜሪካና ከአውስትራሊያ ጋር የገባችበት ኦከስ የተባለው የጦር ሰርጓጅ መርከቦችን የሚያካትተውን ጥምረት በተመለከተም ብትወጣ ይሻላታል። ምክንያቱም 12 የሚሆኑ የኒውክሌር ጦር ሰርጓጅ መርከቦችን ማቅረብ ይጠበቅባታል። ይህንን ደግሞ የማድረግ አቅም ስለሌላት ብትተው ይሻላታል ሲሉ ምክራቸውንም ሰጥተዋል። በሌላ በኩል እስራኤል በወዳጇ በአጋሯ በአሜሪካ ላይ የፈጸመችው የስለላ ተግባር የአሜሪካ ጀነራሎችን ስለማስቆጣቱ ዘጋርዲያን ዘግቧል። የእስራኤል ባለሥልጣናት ወደ ጋዛ የሚገባውን እርዳታን ጨምሮ የጋዛን ሰላም ለማረጋገጥ በአካባቢው የተሰማራውን የአሜሪካን ጦር መሰለላቸው፣ እስራኤል በጋዛ ተጠግቶ የሚገኘውን የአሜሪካን ጦር መሰለሏ ብዙዎችን እያነጋገረ ይገኛል። የአሜሪካ ጦር ኪሪያት ጋት በተባለው ከጋዛ ድንበር 12 ኪሎ ሜትር በሚርቀው ስፍራ ላይ መስፈሩ ይታወቃል። ሲኤምሲሲ የተባለ የሲቪል ወታደራዊ ማስተባበሪያ ማዕከል በመገንባት ከተለያዩ ሀገራት ከተውጣጡ ወታደሮች ጋር ወደ ጋዛ የሚገባውን እርዳታ በተመለከተ ክትትል ያደርጋል። ጦሩ በጋዛ የተኩስ አቁም ስምምነቱ መከናወን አለመከናወኑንም የማረጋገጥ ዋና ኃላፊነት አለበት። በዶናልድ ትራምፕ የበላይ ጠባቂነት እየተንቀሳቀሰ የሚገኘው በስፍራው የሚገኘው የአሜሪካ ጦር መሰለሉ ደግሞ ብዙዎችን አነጋግሯል። እስራኤል ከዚህ ማዕከል ሆነው ስልክ የሚደውሉ ጀኔራሎችን ስልክ በመጥለፍ በተለይ ደግሞ ከእርዳታ ሰራተኞችና ማስተባበሪያ ቢሮዎች ጋር የሚደረጉ ንግግሮችን ጆሮዋን ጠምዳ ስታዳምጥ እንደነበረም ተሰምቷል። ጉዳዩን በተመለከተ መረጃው የደረሳቸው የማዕከሉ አዛዥ የሆኑ ጀነራልም ቁጣቸውን ስለ መግለጻቸው ዘጋርዲያን ጽፏል። ቁጣቸውን ገለጹ ተብለው በዘገባው የተጠቀሱት ሌትናንት ጀነራል ፓትሪክ ፍራንክ ናቸው። ጉዳዩን በተመለከተም የእስራኤላቻቸውን በመጥራት ይህ ክትትልና ቀረጻ በፍጥነት መቆም አለበት ብለው ማስጠንቀቃቸውም ተነግሯል። ይህን ተከትሎም የአሜሪካ ጀነራሎችና የእርዳታ ሠራተኞች አንዳንድ ሚስጥር ነው ብለው የሚያስቧቸውን ነገሮች በስልክ መነጋገር እንዳቆሙም ተነግሯል። በሌላ በኩል የየመን ጉዳይ ዳግም አጀንዳ ሆኗል። የመን ዳግም የምትከፋፍልበት ዕድልም ሰፍቷል። በሳውዲ አረቢያ የሚደገፈው መቀመጫውን ኤደን አድርጎ የነበረው መንግስት የፍርሰት ሂደቱ እየተፋጠነ እንደሚገኝ ተሰምቷል። በአንጻሩ በተባበሩት አረብ ኤምሬትስ የሚደገፈው የደቡብ የመን ካውንስል ደግሞ ወደፊት እየገሰገሰ አብዛኛውን የኤደንንና የአካባቢዋን ክፍሎች እየተቆጣጠረ ስለመሆኑ በርካታ መገናኛ ብዙሃን ዘግበዋል። ወደቦችን፣ የነዳጅ ጣቢያዎችንና ሌሎች መሠረተ ልማቶችን እየተቆጣጠረ እንደሚገኝም ተሰምቷል። የደቡብ የመን ካውንስል ወታደራዊ ግስጋሴ እንደ ኢሮፓያን አቆጣጠር ከ1990 በኋላ አንድ መሆን የቻለችውን የመንን ዳግም ሊከፍላት ሊከፋፍላት እንደሚችል ይነገራል። 2014 እንደ ኢሮፓያን አቆጣጠር ጀምሮ ሰነአ በሁቴዎች እጅ መግባቷን ተከትሎ ሁቲዎች አብላጫውን የመንን ክፍል እያስተዳደሩ እንደሚገኙ ይታወቃል። ሆኖም ከሰነአ ውጪ በኤደን መንግስቶኛለሁ ያለው ያለው የየመን መንግስት በተባበሩት መንግስታት ድርጅት ሳይቀር እውቅና ተሰጥቶት ነበር። ይህንን መንግስት ታዲያ ሳውዲ አረቢያ እያስታጠቀችውና እና እየተከላከለችለት ቆይታለች። አሁን በሰና የሚገኘውን ጦሯን በአየር ስለማስወጣቷ የተነገረላት ሳውዲ አረቢያ የሰናአ መንግስት ሁነኛ ደጋፊ ሆና ቆይታለች። የደቡብ የመን የሽግግር ካውንስል ኤስቲሲ እየተባለ የሚጠራውን ቡድን የሚመራው የደቡብ የመን ኃይል በበኩሉ ከአስር ሺህ በላይ የሚሆን ወታደር በነዳጅ በበለጸገችው ሄድራሞት ግዛት አሰማርቶ ከባለፈው ሳምንት አንስቶ ከፍተኛ እንቅስቃሴ እያደረገ ይገኛል። አሁን በደቡብ የመን ስር የሚገኙ ስምንቱን ግዛቶች ከሞላ ጎደል ስለመቆጣጠሩም ተሰምቷል። ደቡብ የመን ራሷን ችላ ሃገር እንድትሆን እየሰራ ይገኛል የሚባለው ኤስቴስ የተባለው የሽግግር ካውንስል በተባበሩት አረብ ኤምሬትስ እየተዘወረ ጡንቻውን ስለማዳበሩ ይነገራል። ይሁንና ደቡብ የመን ራሷን ችላ ሀገር ትሆናለች የሚለው ጥያቄ አሁን ገና ትክክለኛውን መልስ የሚያገኝ አይመስልም። ምክንያቱም ከሞሮኮ ተገንጥላ ምዕራብ ሳሃራ የተባለችው ሀገር አግኝታ የነበረው እውቅና ከጊዜ ወደ ጊዜ ሲሸረሸርባት ዓለም ተመልክቷልና። እዚህ ጋር እየተነሳ የሚገኘው ሌላኛው ነጥብ የተባበሩት አረብ ኤምሬትስና ሳውዲ አረቢያ ሜዳ ቀይረው የሚያደርጉት ፍልሚያ መበራከቱን ነው። በሱዳን ሁለት የተለያዩ ኃይሎችን በመደገፍ እየተፋለሙ የሚገኙት አቡ ዳቢና ሪያድ አብረው ዘምተውባት በነበረችው የመን አሁንም ጎራ ከፍለው ሌላ ፍልሚያ ውስጥ ተገኝተዋል። በሱዳን ፈጥኖ ደራሽ ኃይሉን ወይም አርኤስኤፍን እስከ አፍንጫው ያስታጠቀችው ኤምሬትስ ከአብዱልፈታህ አልቡርሃን መንግስት ጋር እየሰራች ከምትገኘው ሳውዲ አረቢያ ጋር ተፋጣለች። ሳውዲ አረቢያ የሱዳኑ ግጭት ይቆም ዘንድ ትራምፕ በኤምሬትስ ላይ ጫና እንዲያደርጉ እስከ መወትወትም ደርሳ እንደነበር ይታወሳል። አሁን ተረኛዋ ሀገር የመን ነች። ደቡብ የመን የምትባል ሀገር ለማዋለድ ኤምሬትሶች እየሰሩ ሊሆን ይችላል የሚለው ጥርጣሬ ግዘፍ ነስቷል። ከ35 ዓመት በፊት አንድ ሆና በቀዝቃዛው የዓለም ጦርነት ወቅት ለሁለት ተከፍላ ከ35 ዓመት በፊት ደግሞ አንድ መሆን ችላ የነበረችው የመን በጎሳና የተለያዩ ክፍፍሎች ወዲህና ወዲያ ስትላጋ ቆይታ የየመን አብዮት 2011 እንደ አውሮፓውያን አቆጣጠር ሲፈነዳ ሀገሪቱ የታመቁ ችግሮቿን በጦርነት መልክ ገልጣ ደቡብ ሰሜን የሚል ክፍፍል ውስጥ መግባቷም ይታወቃል። ሁቲዎች ይህንን አጋጣሚ በመጠቀም ሺያዎችን በማደራጀት በሰንዓ መንግስት አቋቁመዋል። በኤደን ደግሞ ተቋቁሞ የነበረው መንግስት አሁን የበለጠ አደጋ ውስጥ ገብቷል። ምናልባትም አንዳንዶች እንደሚሉት ለሁለት ብቻ ሳይሆን ለሶስት የምትከፈልበት እድል አለ ሀገረ የመን። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ ላይክና ሼር በማድረግ የታማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።